በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው ቪዲዮችን ደግሞ ይዘንላቸው የመጣነ ስሞችን የሰው ስምም ሆነ ሌላ ስም ስንጽፍ በእንግሊዝኛም በአማርኛም እንዴት እንጽፋለን የሚለውን መለማመድ ይሆናል። ስንጽፍ ለምሳሌ ማን እንደማን ትነበባለች የሚለውን አንድ ባንድ በእንግሊዘኛም በአማረኛም ከዚህ በፊት ካሁን ሰርተን ለቀና ቪዲዮችን ላይ እሱን ካያችሁ ያያችሁ ደግሞ እንድታዩት እንጋብዛለን። ያላያችሁ እዩት። እሻን ካያችሁ ለመጻፍ ወይም ለማንበብ አትቸገሩም ማለት ነው። ለምሳሌ ሰ ላም ሰ ላ ም ይህ ለምሳሌ ሰላም ብለን በእንግሊዘኛ ደግሞ ኤስ ኢ ሰ ኤስ ኢ ሰ እንደ ሰ ትነበባለች። ላ ኤል ኤ ኤል ኤ እንደ ላ ሰ ላ ም ደግሞ እንደ ኤም ሰ ላ ም ሰ ላ ም። እነዚህን አናባቢዎች እንዴት መጡ የሚለውን በእንግሊዘኛ ካሁን ሰርተናል። በአማርኛውም በእንግሊዘኛውም ስም ወደኋላ ተመልሳችሁ ይዩት። ለምሳሌ እዚህ ጋር ሃ ና ሃ ና ኤች ኤ ሃ ኤን ኤ ና ኤች ኤ እንደ ሃ ኤን ኤ ደግሞ እንደ ና እናነባዋለን። ባንለስ እናነበው ሃ ና ሃ ና አ በ። አ በበ እንደ አ የምትነበብ ኤ ነች እንደ በ ደግሞ ቢኢ። ሁለቶችም በበ ስለሆኑ ተመሳሳይ ናቸው ማለት ነው፣ አይለያዩም። አ በበ ቢኢ፣ እንደ በ ይነበባል። ሁለቶችም ተመሳሳይ ናቸው። አ በበ ብለን እናነበዋለን ማለት ነው። ከድር ከድር እዚህ ጋ ከ ኬ ኢ ከድ ድ ስድስተኛ ፊደል ናት ይቺ። ስድስተኛ ፊደሎች አብዛኛዎቹ አናባቢ የላቸውም ወይም ደግሞ ተነባቢዎች ብቻ ናቸው እንጂ የሚጻፉ አናባቢ የላቸውም ማለት ነው ከ ኬኢ ድ D D R R እዚ ጋ ድናር ሁሎችም ስድስተኛ ፊደል ናቸው ማለት ነው። ሁሎችም ስድስተኛ ፊደል ስኖ ራሳቸው ብቻ ናቸው ተነባቢዎች፣ አናባቢ አልተደረገባቸው ማለት ነው። ከድር ከድር እሺ ጀ ማ ል ጀ ማለ ጀማል እንደ ጀ እንትነበ ቻል ጀኢ ናት ጀኢ ጀማ እንደ ማ ደግሞ ኤምኤ ኤም ኤ እንደ ማና እናነባታለን። እንደ ማ ኤምኤ እንደ ማ እናነባታለን ል ጀማ ል ደግሞ ስድስተኛ ፊደል ነች። ያው ራሷን አናባቢ የላትም። ጀ ማ ኤም ኤ ል ስድስተኛ ፊደል ናት። አናባቢ የላትም። ራሷ ል ብቻ ኤል ብቻ ነች። ጀ ማ ል ጀማል። እሺ እዚህ ጋ ደግሞ ሁ

ባንድ ላይ ከመጣ ሳ ም ስድስተኛ ፊደል ናት። አናባቢ ያላትም ይኸው ም ሳ ም ሪ ሪ ሶስተኛ ፊደል ናት። አይ አናባቢ ያላት ማለት ነው። አር አይ ሪ ይብለን እናነበዋለን። ባንድ ላይ ስናነበው ሳ ም ሪ ሳ ም ሪ። ስሞች የሰው ስም ብቻ ሳይሆን ያገር ስም አለ፣ የቃ የብዙ ነገር ስም አለ። ለምሳሌ እንደ እዚህ ጋር ኢትዮጵያ ይላል። እንደ ኢ የምትነበረ ኢ ነች። እንደ ት ቲ ነች እንደ ቲ ቲ ነች። ኢትዮጵያ ሲል ቲ ኢ ቲ ኤች አይ ኦ ኢትዮጵያ ቲ ልክ እንደዚህ አድርገን እንጽፏለን ማለት ነው። ኢትዮጵያ እሺ። እነዚህም ብቻ ሳይሆን ሌሎችም ስሞች ስላሉ ይህን ለመጻፍ እንዳትቸገሩ ወደኋላ የሰራ ነው ቪዲዮ ተመልሳችሁ ማየት ግዴታ ይሆናል ማለት ነው። እሺ ከዚህ ጋር ደግሞ አ ዱ ኛ አ ዱ ኛ ው በእንግሊዝኛ ስንጽፈው ደግሞ አ ዱ ኛ ው አዱኛው ሲል እንደ አ ምናነባት ኤንች እንደ ዱ ደግሞ ዲዩ። እንደ ኛ ምናነባት ደግሞ ጂ ኤን ኤ ጂ ኤን ኤ። እንደ ው ምናነባት ደግሞ ደብሊው። ይህን ባንድ ላይ ስናነበው አዱኛው ይሆናል ማለት ነው። አ አለሙ ይው እዚ ጋም እንደ አ ምናነባት ኤ ነች እንደ ለ ምናነባት ደግሞ ኤል ኢ ኤል ኢ ለ ሙ ደግሞ ኤም ዩ ኤም ዩ ሙ አ ለሙ አለሙ። እሺ፣ ሄ ለን ሄ ለ ን ኤች አይ ኢ ሄ ኤል ኢ ለ ኤን ን ሄ ለ ን ብለን እንጽፍ። እነዚህ ሶስቶች ሌተሮች ወይም ሶስቶች ኤች አይ ኢ ሄ

ሜሳ ለሜሳ ነሽ ወ ር ቅ ነ ህ ወርቅ ነህ ወርቅ ነ ብለህ ስትጽፍ፣ ደግሞ እንደ ወ የምትነበብ ደብሊው ኢ ነች። ደብሊው ኢ ወ ር አር እንደ ር የምትነበብ ደግሞ አር ነች። እንደ ቅ ምትነበብ ደግሞ ኬ፣ እንደ ቅ ኬ። እንደ ነ ደግሞ ኤን ኢ፣ ኤን ኢ እንደ ነ ትነበባለች። እንደ ህ ደግሞ ኤች። ባንለች እናነበው ወ ር ቅ ነ ህ ወርቅነህ ይሆናል ማለት ነው። እሺ እዚህ ጋ ለምሳሌ እነዚህ የተጻፍ ናቸው ፊደሎች አሉ። ከእነዚህ ውስጥ ስም ወይም ደግሞ ቃል መመስረት ብንፈልግ ስም መጻፍ ብንፈልግ እንዴት ነው የምንጽፈው? የሰዎችን ስም ወይም ደግሞ የተለያየ ነገር ለመጻፍ ብንፈልግ ለምሳሌ እዚ ጋ ሀ መ ል ማ ል ሀመል ማለ ሀመልማል ብለን ስንጽፍ ው ሀ ኤች እችን ወሰድን ኤች ኤ መ እችን ወሰድን ኤም ኢ ከዛ ደግሞ ል ልን ደግሞ ስናይ ል እችን ወሰድን ማ ኤም ኤ ማ እዚ ጋ ይችን እችን ወሰድን ማለት ነው። ማ ል ች ሰ ልን ወሰን ማለት ነው። ይሄ ስናነበው ሀ መ ል ማ ል ሀመልማል። በአጠቃላይ እነዚህን ቀድመን ካየን ወይም እንደዚህ የሀሁ ፊደሎችን ማን እንደማን እንደምትነበብ አናባቢዋስ ማ ስትሆን ማን ትከትላታለች ሜ ስትሆን ሙ ሲሆን ሞ ሲሆን ማን ይከተለዋል የሚለውን አንድ አንድ ካየነ ምን ሳይከብደን ወይም ሳንቸገር መጻፍ እንችላለን ማለት ነው። እሺ እዚ ጋ ለምሳሌ ማ ሞ ማ ሞ ማ ኤም ኤ ማ ማ ኤም ኤ ሞ ደግሞ ኤም ኦ ኤም ኦ ሞ ይኸው እዚህ ጋር ይህን ወሰድነህ ማለት ነው። ስለዚህ እንዲህ እያደረግን እየጻፍን መለማመድ ያስፈልጋል። ግን ይህን ለማድረግ ወይም ደግሞ ለመጻፍ እነዚህን ወይም ደግሞ በዚህ መልኩ የተሰሩትን ማየት ወይም ደግሞ ማንበብ ግዴታ ይሆናል። ከዚህ በፊት የሰራናቸው ቪዲዮዎችን ቀድማቸው እያቸው። ከዛ በተረፈ እንደምታነቡ ተስፋ አለኝ።

ለ ሞ ን ሰለሞን እዚ ጋ የብቻ ብቻቸውን ጽፈት ናቸው። ልክ እንደ ሰ ምናነባት ኤስ ኢ ይችን ሰ ብለን ምናነባት እንደ ለ ደግሞ ኤል ኢ ለ ለ ሞ ኤም ኦ ሞ ኤም ኦ ን ኤን ይህን በአንድ ላይ ስንጽፈው የአማርኛውንም በአማርኛ እንግሊዘኛውንም በእንግሊዘኛ በአንድ ላይ አድርገን ጽፈው የአማርኛው ይሄ ሰለሞን የሚለው ይሆናል። የእንግሊዘኛው ደግሞ ይኸው ሰለሞን ይሆናል ማለት ነው እ ይህን ለማንበብ ደግሞ እንዳትቸገሩ ልክ እንደዚህ አይነት የሰራ ነው ቪዲዮ አለ። እሱን ወደኋላ ተመልሳችሁ ይዩት። አስፈላጊ ከሆነ አሁንም ወደፊት እንሰራለን። ለምሳሌ እዚህ ጋር ስንፈልግ ለ ለ ለምሳሌ ለ ያው የመጀመሪያው ያለን የተጠቀምነ ለ ቻት ኤል ኤ። ለምሳሌ ላም ብለን ብንጽፍ ላም እቺ ኤል ኤ ከመ ደግሞ ም ይችን ብቻ እንወስዳለን። በእንግሊዝኛ ላም ብለን ብንጽፍ ይችንና ይቺን እንወስዳለን ከዛ ኤል ኤ ኤም ስናደርገው ላም ይሆናል ማለት ነው። እዛ ደግሞ ሞ ሰለሞን ለስንጽፍ ው ይችኛ ነው የተጠቀምነ እዚ ጋ ኤምኦ ከዚ ጋ ነው ይወሰድናል። ከዚ ጋ ወስደን ኤምኦ ኤምኦ እንዲያደርግን እየተለማመድን እንጽፋለን ማለት ነው። ለምሳሌ እዚ ጋ ሙሉ የሚል የሰው ስም መጻፍ ብንፈልግ ሙ ይቻት ሙ ሉ ይቻት ይህ ሙ ሉ አይ ሙ ሉ ለምሳሌ ሌላ ደግሞ ሞላ ሚል ብንጽፍ ሞላ ሚል ብንጽፍ ያው እዚጋ ሞ ኤም ኦ ላ ሲል ደግሞ ወዚጋ ኤልኤ ሞላ ይሆናል ማለት ነው። ልክ እንደዚህ እያደረጋችሁ ተለማመዱ። በኦንላይን መማር እና መከታተል ከፈለጋችሁ ከታች ባለው ስልክ ደውሉልን፣ ሃይ በሉን። በቴሌግራም፣ በዋትስፕ በኢሞ ማስተማር ላይ እንገኛለን። ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ መልካም ጊዜ፣ ሰናይ ቆይታ።